ጤና ይስጥልኝ ተመልካቾች፣ ለመላው የክርስትና እምነት ተከታዮች እንኳን ለመስቀል ደመራ በዓል በሰላም አደረሳችሁ። ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ትኩረቱን በዚሁ በመስቀል ደመራ በዓል አከባበር ላይ ያደረገው የዕለቱ ዜናችን ወደ እናንተ መድረሱን ጀምሯል። ሰብለጽጌ ዜናዎቹን እመራለሁ። የመስቀል በዓል የኢየሱስ ክርስቶስ ፍቅር የተገለጠበትን እውነተኛውን መስቀል ከተቀበረበት ለማውጣት የተደረገ ተጋድሎ ነው ሲሉ የሐዲሳት መምህሩ ተናገሩ። የመስቀልን በዓል ስናከብር ኢየሱስ ክርስቶስ ለሰው ልጆች የከፈለውን ፍቅር በማሰብ እርስ በእርስ በመዋደድ ሊሆን እንደሚገባም አሳስበዋል። ራይል ደምሰው ተጨማሪ አላት። በኢትዮጵያ ከሚከበሩ ሃይማኖታዊ በዓላት አንዱ በኦርቶዶክስ ተዋሕዶ ቤተ ክርስቲያን ዘንድ በየዓመቱ የሚከበረው የመስቀል ደመራ ክብረ በዓል ነው። በዓሉ በእምነቱ ተከታዮች በተለያዩ ዝግጅቶች የሚከበር ሲሆን በዓሉን ታሳቢ ተደርጎ የሚከበረው ኢየሱስ ክርስቶስ በመስቀል ላይ ስለ ሰው የከፈለውን ዋጋ ታሳቢ በማድረግ ነው ሲሉ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በአዲስ አበባ ሀገረ ስብከት የደብረ ብስራት ቅዱስ ገብርኤል ቤተ ክርስቲያን ስብከተ ወንጌል መምህር መጋቢ ሐዲስ ሰለሞን ፈንታውን ይናገራሉ። የሰው ልጆች ድነት የተፈጸመበት አምላካችን መድኃኒታችን ኢየሱስ ክርስቶስ በመስቀሉ ላይ ባደረገው መስዋዕትነት ስጋውን ቆርሶ ደሙን አፍሶ በተከፈለው ዋጋ የሰው ልጆች ከባርነት ከጨለማ እንደወጡ ነው መጽሐፍ ቅዱስ የሚነግረን። ለዚህም ምስክር ቅዱስ ጳውሎስ በዚህ በቆላሲዩስ መልእክቱ ምዕራፍ አንድ ከቁጥር 20 ላይ ወገብረ ሰላም ለዘበ በምድር ወለዘበ ሰማይ በምድርም በሰማይ ምላሉት ሰላምን በመስቀሉ ደም ሰላም አደረገ ብሎ እሱ ሰላማችን እንደሆነ በመስቀሉ ላይ የፈሰሰው ደምም ዋጋ እንደተከፈለበት ለሰው ልጆች ሰላምን እንዳበሰረ። በምድር ስንል የሰው ልጆች ደቂቀ አዳም ናቸው። ከእግዚአብሔር ተጣልተው ከእግዚአብሔር ተራርቀው ነበረ፣ በዲያብሎስ በባርነት ተይዘው ነበረ። በእነሱ ላይ ሰላምን እንዳወጀ፣ ሰላምን በምድር ላይ እንደሰፈነ አምላካችን ኢየሱስ ክርስቶስም በተለያየ መንገድ ነግሮናል። ቅዱስ ጳውሎስም ይህንን ይመክረናል። ኢየሱስ ክርስቶስ ስለ ሰው ልጆች ዋጋ የከፈለበት መስቀል በአይሁዳውያን ለ300 ዓመታት ተቀብሮ ከቆየበት ለማውጣት ንግስት ሌኔ እንጨት ከምራ እጣን ጨምራ በማጨስ መስቀሉ ያለበትን ቦታ ምልክት ያገኘችበት መንገድ ደመራ የሚል ስያሜ ተሰጥቶታል ይላሉ መምህሩ። ዳንታችን የኢየሱስ ክርስቶስ መስቀል ከሶስት መቶ ዓመት በላይ ድዊ በመፈወሱ ለምጽ በማንጻቱ ታምራት በማድረጉ ምክንያት ከጉርጓን የነበረ እና ያንንም ታወጣ ዘንድ በስለት ምክንያት ወደዛ የመጣች ሴት ያደረገችው የደመራ ወይም ደግሞ የጢስ እጣን ያንን ሶስት ኮረብታዎች እንደነበሩና በሶስቱ መለየት የተቸገረችበት ሆኖ ከሶስቱ ለመለየት ያደረገችው እንጨቶችን ሰብስባ እጣን አጢሳ በዛ ምክንያት ጢሱ ወደ ሰማይ ወጥቶ ያን መስቀሉ ያለበትን ቦታ ያመለከተበትና ቁፋሩ የጀመረችበት ስለሆነ በአጠቃላይ የደመራ የሚለው ቃል ንግሥት ሌኒ ለመስቀሉ ምልክት ያደረገችው የጢስ ወይም ደግሞ የደመራ ሁኔታ ነው የሚገልጽልን ማለት ነው። ሁሉም የእምነቱ ተከታይ በዓሉን ከማክበር ባለፈ በአንገታቸው እና በእጃቸው የማይጠፋውን የመስቀል ዋጋ በመረዳት ኢየሱስ ክርስቶስ በምድር ላይ ሲኖር ስለ ፍቅር፣ አብሮነትና ሕብረት ያስተማረውን ትምህርት በመተግበር በፍቅር ሊኖሩ ይገባል ሲሉ መጋቢያ አዲስ ሰለሞን መልእክት አስተላልፈዋል። ዛሬ ላይ መስቀሉ እንደተቀበረ የብዙዎች ፍቅራችን አንድነታችን የተቀበረ ይመስላል። መተሳሰብ የጠፋበት ጊዜ ይመስላል። ያን የተቀበረውን ፍቅር መስቀሉ እንደወጣ ልናወጣው ያስፈልጋል። መስቀሉ ብርሃን እንዳሳየ ህሊናችን ልናበራውና በመልካም ነገር በስነ ምግባር፣ በመግባባት፣ በአንድነት አገራዊ ፍቅር፣ ሃይማኖታዊ ፍቅር መተሳሰብን እንድናወጣውና እንደው እንደ መስቀሉ እንድናበራው ይሄ ይሰማኛልና፣ በዚህ መንገድ በዓሉን ብናከብር፣ ሰላሙን ብናውጅ፣ ሰላሙን ብናመጣ መልካም ነው እላለሁኝ። እግዚአብሔር ፍቅር ነው፣ በፍቅር የሚኖር በእግዚአብሔር ይኖራል ተብሎ ተጽፏልና ፍቅር አምላካችን እግዚአብሔርን ከሰማይ ያወረደው የሰውን ስጋ ላይ እንዲለብስ ያደረገው በዚህ ምድር መከራ እንዲቀበል ያደረገው የሰው ፍቅር ነው እንላለን እና ቢቻላችሁስ ከሁሉ ጋር በሰላም ኑሩ ነው የሚለው። በመስቀሉ ላይ የተከፈለው ዋጋ የተገለጸው ፍቅር በእኛ በህይወታችን ሊተገበር እንደሆነ ይሰማኛል። በኢትዮጵያ የመስቀል ደመራ በዓል በሚከበርባቸው ቀናት የእምነቱ ተከታዮችና ተከታዮች ያልሆኑ የውጭ ዜጎች በተለያዩ ከተሞች በመገኘት በዓሉን ይታደማሉ። አይሁዶች በክፋት ተነሳስተው የኢየሱስ ክርስቶስን መስቀል ቢቀብሩትም ንግስት ሌኒ ከሶስት መቶ ዓመታት በኋላ ከተቀበረበት ማውጣቷን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አስተምሮ ይነግረናል። የመስቀል ደመራ በዓል ታሪካዊ በሆነው የአንኮበር ወረዳ ሃይማኖታዊ ስርአቱንና ትውፊቱን ጠብቆ ሲከበር ቆይቷል። ይሁን እንጂ አሁን ላይ በአካባቢው የመስቀል ደመራ በዓል አከባበር እየደበዘዘ በመሆኑ ትኩረት ሊሰጠው ይገባል ተብሏል። ደጀኔ በቀለ ዝርዝር አለው።

በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አስተምህሮ መሰረት ኢየሱስ ክርስቶስ የተሰቀለበት መስቀል ታምራትን በማድረጉ አይሁዶች መስቀሉን ከሰዎች እይታ ለመሰወር ጉድጓድ ቆፍረው በመቅበር ለሶስት መቶ ዓመታት ያህል በቆሻሻ ቢደብቁትም ከክርስቲያኖች ልቦና ግን ሊሰውሩት አልቻሉም። እናም ንግሥት ዕሌኒ መስቀሉን ከተቀበረበት ለማውጣት መስከረም 16 ቀን ቁፋሮ እንዲጀመር አደረገች። ከሰባት ወራት ፍለጋ በኋላም መስከረም 10 የመስቀሉ መገኘት በዓለም ላይ ላሉ ክርስቲያኖች ሁሉ ተበሰረ። ለብዙ ዓመታት ከቆየ በኋላ የመስቀሉ ቀኝ ክንፍ ወደ ኢትዮጵያ እንዲመጣ ተደርጓል። ይህ የመስቀል ክንፍ ወደ ኢትዮጵያ የገባው በአጼ ዘርዓ ያዕቆብ ዘመነ መንግስት ሲሆን ግሸን ደብረ ከርቤ እስከደረሰበት ጊዜ ድረስም በተለያዩ ቦታዎች አርፏል። ካረፈባቸው ቦታዎች መካከልም የወቅቱ የነገስታት መቀመጫ የነበረችው አንኮበር አንዷ ስትሆን በንጉሱ ትዕዛዝ በኢትዮጵያ ለመጀመሪያ ጊዜ ደመራ የተዘጋጀው በአንኮበር ቤተ መንግስት መሆኑንም በሰሜን ሸዋ ሀገረ ስብከት የአንኮበር ወረዳ ቤተ ክህነት ዋና ስራ አስኪያጁ ሊቀ ካህናት ቃለ ሕይወት ሀሳብ ተወልድ ታሪክን አጣቅሰው ገልጸዋል። በግልጽ ጸሐፊ የትእዛዙ እንዳስቀመጠው እዛ ቦታ ላይ መስከረም 10 ቀን ሲደርስ ተቀጸል ጽጌ በሚል ስያሜ የአካባቢው ካህናት ጥንግ ድርብ ለብሰው ካባ ለብሰው ሰውነታቸውን በተለያየ አልባሳት አሸልመው ወረብ ቸብቸቦ እያደረጉ በደመቀ ሁኔታ አቀባበል እንደተደረገ፣ ይሄ ደግሞ ትውፊት እስከ ቀዳማዊ ኃይለስላሴ ጊዜ ድረስ እየተንከባለለ መቶ ቤተ መንግስቱ ንጉሱ ባለበት አካባቢ ሁሉ ሲደረግ እንደቆየ በደንብ ጸሐፊ የተዛዞቹ አስቀምጠውታል። የሸዋ ነገሥታት ዜና መዋዕልን ዋቢ አድርገው ስለ መስቀሉ ደመራ አከባበር በሰጡን ማብራሪያም በ1959 ዓ ምህረት ባንኮበር ቤተ መንግሥት ከተከበረ በኋላ በቀጣዩ ዓመት መምህረት በሚባለው ተራራ ላይ በልዩ መንፈሳዊና ባህላዊ ትውፊት መከበሩን ቀጠለ። በ1904 ዓመተ ምህረት የነገሥታቱን ዜና መዋዕል እንደከተቡት የሚነገርላቸው ግላስ ኃይል ያለው ዋብ እንዳሰፈሩት ታዲያ በተለይ ባንኮበር ቤተ መንግሥት ባሉ ሲከበር ደብደቦ መስቀለየስ ከሚባል ቦታ ድረስ በታላቅ ድምቀት ይከበር ነበር ንጉ በጊዜ ጀምሮ መወድስ ቅኔ፣ ስላሴ ቅኔ፣ እንደገና ደግሞ አማርኛ ግጥም ሁሉ ጸሐፊ ተዛዙ ባስቀመጠው ነገር ላይ ተቀምጧል ና በጣም በርካታ ሰው ወታደሮች፣ ካህናት እንደገናም ደግሞ ሹማምንቶች ተጨምረው ስለሚያከብሩ እጅግ በጣም የደመቀ እንደነበረ ነው ያስቀመጠው። ይሄ ነገር ደግሞ ዛሬ አለ ወይ? ዛሬ ይሄ ነገር የለም። የዚያን ጊዜ እንዲያውም ከቆላማው አካባቢ ሸመልመሌ የአይቆብ ለበጎች በተጠቀምበት በጎንዳ ውስጥ ጨምሮ በተጠቀምበት ሸመልመል የቆለለኞች የሚሰሩት ዱላ አለ። ወጣቱ በሙሉ ያንን ይዞ ነው ሲያከብር እንደነበር የሚገልጸው። በወቅቱ የበዓሉ አከባበር መንፈሳዊ ትውፊቱ በደመቀ ባህላዊ ክዋኔ ታጅቦ ይከበር እንደነበርም ሊቀ ካህናት ቃለ ሕይወት ሀብተ ወልድ ይገልጻሉ። በዚህ አካባቢ የሚኖሩ 78 አድባራቶች ከ8 ሰዓት ተኩል ጀምሮ ይገኛሉ በቦታው ላይ። ያው ቃለ እግዚአብሔር ይደረሳል። መጀመሪያ ካህናቶች ዑደት ያደርጋሉ ዙሪያውን ሶስት ጊዜ ከዚያ ደግሞ ሴቶች ይዞራሉ በህብረት ሆነው ዝማሬ እያሰሙ ከዚያ ደግሞ ወጣቶች ሶስት ጊዜ ይዞራሉ በዚህ አይነት መልኩ የቤተ መንግስቱ ይከበራል ከቤተ መንግስት እስከ ደብደቦ ድረስ የሚደረገውም እንትን ከጣሊያን ወረራ በፊት በነበረው ጊዜ ነው እንጂ ከዚያ ወዲህ የለም አሉታውን ብቻ ነው የምናውቀው የመምህረቱን ግን የቁንዲ ቅዱስ ጊዮርጊስ ቤተ ክርስቲያን ከጥንት ጀምሮ እስካሁን ድረስ

ስርዓቱን ጠብቀው እያከበሩ ይገኛሉ። እንደ ስራ አስኪያጁ ማብራሪያ ቀድሞ ስርዓቱን ጠብቆ ትውፊቱንም ተከትሎ ይከበር የነበረው የደመራ በዓል በሂደት እየተቀዛቀዘ መጥቷል። ለዚህም የሸዋ ነገስታት ማዕከላዊ መንግስት ወደ አዲስ አበባ መዛወሩ፣ ለረጅም ዘመናት የመንገድ መሰረተ ልማት አለመሟላቱና የዘመኑ ዓለም ስርዓተ ትምህርት ተጽዕኖ መኖርን በምክንያትነት አንስተዋል። የሆነ ሆኖ ግን መስቀል የጽናትና የበረከት አርማ የአሸናፊነት ሁሉ ምልክት ነውና አባቶች በዘረጉት ስርዓት መሰረት ሊከበር እንደሚገባ መልእክት አስተላልፈዋል። የሰላም ባለቤት ነው። መስቀላ የአንድነት ባለቤት ነው። መስቀል የፍቅር ባለቤት ነው። እንዲያም ዲያብሎስ ጠላታችን ድል የተነሳበት በመስቀል ነው እና ስለዚህ ይህንን እሌን ያደረገችውን ነገር ልሶ መላልሶ መስራትና ማድረጉ ፍቅርን፣ አንድነትን፣ መተሳሰብን ይ ወደ አንድ የሚያመጣና ይህን ነገር እየዘከረ ብዙ ነገሮችን የሚያንጸባርቅ ስለሆነ በጥሩ ሁኔታ ይን ብናከናውነው እንደገናም ደግሞ በዲያብሎስ ጠላታችን ላይ ድል ማድረግን እነኚህ ሁሉ ነገር የሚያመጣልን ነገር ነው። ኢየሱስ ክርስቶስ የተሰቀለበት የመስቀሉ ቀኝ ክፍል ግሸን ደብረ ከርቤ ከመድረሱ በፊት በደብረ ብርሃን ከተማ ማረፎን የታሪክ ድርሳናት ያስረዳሉ። በዚህ ረገድ በደብረ ብርሃን ከተማ ያረፈው የኢየሱስ ክርስቶስ መስቀል አንሳስ ማርያም ተብሎ ለሚጠራው ቤተክርስቲያን ስያሜውን እንዲያገኝ ምክንያት መሆኑም ይነሳል። ዘጋቢያችን ለዓለም ላይኮን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሰሜን ሸዋ ሀገረ ስብከት ዋና ስራ አስኪያጅ ከሆኑት መጋቢ ሐዲስ ነቃ ጥበባቡ ጋር ቆይታ አድርጎ ተከታዩን ዘገባ አዘጋጅቷል። ኢየሱስ ክርስቶስ ለሰው ልጆች ፈውስና ምህረትን በሚያደርግበት ጊዜ አይሁዳውያን ከሰው በቀራኒው ተራራ ላይ በመስቀል ላይ ሰቀሉት። ይሁን እንጂ ክርስቶስ የተሰቀለበት መስቀልም እርሱን ተክቶ የማዳን ስራ ቢሰራ ከትውልድ ለመሰወር መስቀሉን አርቀው እንደቀበሩት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ታስረዳለች። አይሁድ በክፉ ምክራቸው የቀበሩትን መስቀል ታዲያ ከ300 ዓመታት በኋላ በንግሥት ሌኔ አማካኝነት ከተደበቀበት ቆሻሻ ክምር ውስጥ ተቆፍሮ ወጥቷል። ያ ታሪክ ለመስቀል ደመራ በዓል ዳራ ሆነ። ከዚያም በኋላ መስቀሉ ተከፋፍሎ ከሚኖርባቸው ግዛቶች መካከል አንዷ የቀድሞ አስክንድሪያ የአሁኗ ደግሞ ግብጽ ነበረ ችላሉ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሰሜን ሸዋ ሀገረ ስብከት ዋና ስራ አስኪያጅ መጋቢ አዲስ ነቃ ጥበብ አባቡ የመስቀሉ አንዱ ክንፍ ከሚገኝበት እስክንድሪያ የኢትዮጵያው ንጉሥ ዳዊት በብልሃት ወደ ኢትዮጵያ እንዲመጣ ድርድር ስለመጀመራቸውና ጉዞውንም እንደጀመሩት ይናገራሉ። አባይን የኢትዮጵያ ንጉሥ ከገደበብን፣ የግብፅ ትንፋሻችን አባይ ነው። ስለዚህ ለአጼ ዳዊት የሚፈልጉትን ነገር እንስጣቸው ብለው እንደተነጋገሩ ታሪክ ይናገራል። በዚህን ጊዜ ብዙ ወርቅ፣ ብዙ አልማዝ፣ ብዙ እንቁ የሆኑ ነገሮችን እንዲሰጧቸው ጠየቋቸው አጼ ዳዊትን ዳዊትን። እሳቸው ግን ምንድን ያሏቸው አይ እኔ በሀገሬ ብርና ወርቅ ሞልቷል፣ ከሆነም እንኳን እንዳልገድብባችሁ ከፈለጋችሁ የጌታዬ የኢየሱስ ክርስቶስን መስቀል ነው እንጂ ሌላ ነገር አልፈልግም እንዳሉ ታሪክ ይናገራል። መስቀሉን እንስጥ ብለው ለአጼ ዘራይቆ አባት ለአጼ ዳዊት ዳዊት መስቀሉን ሰጧቸው ነው የሚለው። ንጉስ ዳዊት መስቀሉን ተረክበው ወደ ኢትዮጵያ በሚያመጡበት ጊዜ በሱዳን ውስጥ በምትገኝ ሲናር በምትባል ስፍራ ከባዝራ በቅሏቸው ላይ ወድቀው ህይወታቸው በማለፉ ምክንያት መስቀሉ ተመልሶ በአደር ያዛው እንዲቆይ መሆኑ ይነገራል። ነገር ግን ልጃቸው አጼ ዘራ ያቆብ በነገሱበት ጊዜ መስቀሉን ወደ ኢትዮጵያ አምጥተው ካሳረፉበት ቦታ አንዱ የደብረ ብርሃን አንሳስ ማርያም እየተባለ የሚጠራው ቦታ በመሆኑ የመስቀል ደመራ በዓልና ደብረ ብርሃን ልዩ ቁርኝት እንዲኖራቸው ምክንያት ሆኗል። ምታ ነጋሪት፣ ክተት ሰራዊት ብለው ወደ ግብፅ ወደ ሱዳን አምርተው የጌታችን የመድኃኒታችን የኢየሱስ ክርስቶስን ቅዱስ መስቀል ይዘው ወደ ኢትዮጵያ መጥተዋል ማለት ነው። መስቀሌን በመስቀለኛ ቦታ አስቀምጠ እንደተባሉት ብዙ መስቀለኛ ቦታ ላይ አስቀምጠዋል። ከዚያ ቀጥታ ይዘው የመጡት ሴት ነው። ደብረ ብርሃን አንሳስ መን ደብረ ብርሃን ነው፣ እዚህ እንዲያርፍ ያስቀመጥኩልህ ለበረከት ነው። ቋሚ ማረፊያ ግን ሌላ ጋ ነው እና መስቀሌን አንሳ ስሏቸው። ስሙም በዚያው አንሳስ ተብሎ ቀርቷል። የደመራ በዓል በአደባባይ እንዲከበር አጼ ዘራ ያዕቆብ በመናገሻ ከተማቸው ደብረ ብርሃን ሆነው አዋጅ እንዳስነገሩና ከዚያን ጊዜ ጀምሮ ዛሬ እስካለበትና ከሀገር አልፎ የዓለም በዓል ሆኖ በዩኔስኮ እስከ መመዝገብ ደርሷል። የደመራና የመስቀል በዓል አከባበር ሲነሳ በአጼ ዘራ ያዕቆብ ፍትርት አማካኝነት የደመራና የመስቀል በዓል በዚህ ሁኔታ እንዲከበር በዚህ ሁኔታ እንዲከበር ውሳኔ የተወሰነበት በመሆኑም በዚያ ልክ ታላቅ ክብር ያለው የበዓል አከባበር ነው ያለው ብዬ መግለጽ እችላለሁ። አሁን አንሳስ እየተባለ የሚጠራው ስፍራ በቀድሞ ስሙ የቸር ማርያም ይባል እንደነበርም ነው ታሪክ የሚያስረዳው። ኢትዮጵያ ትልልቅ ፕሮጀክቶችን ማከናወን የምትችለውም ሆነ ዜጎቿን የተሻለ ማድረግ የምትችለው በሰላም ነው። በመሆኑም ሰላም እንዲመጣ ሁሉም የህብረተሰብ ክፍል አስፈላጊ ትብብሮችን ማድረግ እንደሚገባውም የሃይማኖት አባቶች ጥሪ አቅርበዋል። አንዷለም ናን ተጨማሪውን ይዟል። ሰላም ለፍጥረታት ሁሉ አስፈላጊ ነው። በተለይ የሰው ልጆች ያለ ሰላም ወጥተው መግባት ሰርተው መብላት አይቻላቸውም። በኢትዮጵያም የሰላም ችግር በመኖሩ መከወን የሚችሉ ሀገራዊ ልማቶች፣ ኢኮኖሚያዊ ችግሮች ተፈጥረውባቸዋል ይላሉ ካሚኮ ጋር ቆይታ ያደረጉ የሃይማኖት አባቶች። ሰላም ለስጋ ብቻ ሳይሆን ለነፍስም ይጠቅማል። ሰላም ከሌለ ወደ ቤተክርስቲያን መሄድ አንችልም። ሰላም ከሌለ ወደ ሀገር መሄድ አንችልም። ሰላም ከሌለ ማልማት አይቻልም። ሰላም ከሌለ ማልማት ሳይሆን መኖርም አይቻልም ነው። ሰላም ሲኖር አይደለም ሰዎችን፣ ሌሎች ልማቶችን አሁን እንደተመረቀው እንደ አባይ ግድብ ሌሎችንም ማልማት ይቻላል። ሰላም ከሌለ ግን ሌላ መገንባት ሳይሆን የተገነባው የተሰራው የእግዚአብሔር ህንፃ የሆነው የሰው ልጅም ይፈርሳል ማለት ነው። አሁን እያየን ያለነው የሰዎች የስላሴ ህንፃ ሰዎች ናቸው እየፈራረሱ ያሉት በጣም የሚያሳዝን ነው። በጣም የሚያስለቅስ ነው። ሰላም ፈልጓት እሷም ታገኛላ እሷም ታገኙታላችሁ ይላል መዝሙረኛ ዳዊትና ምንድን ነው አሁን የምታየው ነገር በዚህ በኢትዮጵያችን የምታየው፣ ሰላም በማጣት ሰላም በመጥፋቱ ኢኮኖሚ፣ የተለያዩ ነገሮች፣ ኑሮ ውድነቱ እየቀጠለ ብዙ ነገር እያጣን፣ ሰላማችን ብዙ ነገር እያሳጠን ነው። ሰላም ለሰው ሁሉ አስፈላጊ ነው። ለሀገር እድገትም ሰላም አስፈላጊ ነው። አሁን እግዚአብሔር ይመስገን ሰላም በሌለበት ብዙም ሰላም በሌለበት ሀገር የሕዳሴ ግድብን ሰርተን ፈጽመናል። ፍጹም የሆነ ሰላም ቢኖር ደግሞ እንግዲህ ብዙ ግድቦችን መስራት እንችል ነበር ማለት ነው። ብዙ ፋብሪካዎችን መክፈት እንችል ነበር ማለት ነው። ብዙ ድርጅቶችን መክፈት እንችል ነበር ማለት ነው። ስለዚህ የሰላም መታጣት ብዙ ነገሮችን አሳጥቶናል። የሰላም መታጣት ብዙ ነገሮች ይዞብን መጥቷል። የኑሮ ውድነቱ፣ የኑሯችን ማሽቆልቆል፣ ብዙ ችግሮቻችን መከፋፈሎች ያመጡት ነውና ሰላም ለሁላችንም ትልቅ አስፈላጊ የሀገር ዋስትና የቤተ ክርስቲያንም ዋስትና የሰው ልጆች ሁሉ ዋስትናችን ሰላም ነው። ይህም በሁሉም ህብረተሰብና ዜጋ ላይ የደረሰ ችግር በመሆኑ ለሰላም መስራት ያለበት ሁሉም የህብረተሰብ ክፍል ነው ሲሉ የሃይማኖት አባቶቹ ጥሪ አቅርበዋል። ስለዚህ ሁሉ የሰው ልጅ የሆነ ሁሉ ስለ ሰላም ሊጸልይ ስለ ሰላም ሊያሰብ ይገባል። ሰላም ለሰው ልጆች ብቻ ሳይሆን ለዕጽዋትም ያስፈልጋቸዋል፣ ለእንስሳት ያስፈልጋቸዋል፣ ለሁሉም ያስፈልጋል እና ማልማት እንድንችል ህፃናት መማር እንዲችሉ ወጣቶች መማር እንዲችሉ ተምረው መመረቅ እንዲችሉ ተመርቀው ስራ መያዝ እንዲችሉ ሰላም ሲኖር ነው። ሰላም ከሌለ ይህ ሁሉ ማከናወን አይቻልም፣ መማር አይቻልም፣ ማልማት አይቻልም፣ መኖርም አይቻልም። የእግዚአብሔር መንግስትም ወረስ አይቻልም። ማንም አፈርሳትም፣ እግዚአብሔር አምላካችን የመሰረታ ስለሆነች ኢትዮጵያ ማንም አፈርሳትም። ደግሞ እኛ ሰላም መጥብቅ መያዝ፣ ሰላም ስንሆን ሰላም የማይፈልጉ ሰዎች ስላሉ ያንን ማስተዋልም ያስፈልገናል። ሰላምን ሁልጊዜ መፈለግ ያስፈልገናል። ስለ ሰላም በጣም ብዙ ምስዋት መክፈል ያስፈልጋል። ሰላም በሰላም ሁሉም ነገር ብዙ ነገር እናገኝበታለን። የምናጠው ነገር ስለሌለ ሰላም መጥብቅ የመያዝ ያስፈልገናል። ሰላም ሁሉም ማንኛውንም ሃይማኖት የሚከተል የትኛውንም ቋንቋ የሚናገር በየትኛውም ደረጃ ያለ በታላቁም በታናሹም መሪ ሊሆን ይችላል፣ ተመሪ ሊሆን ይችላል፣ ፖሊስ ሊሆን ይችላል፣ ሲቪል ሊሆን ይችላል። ሁሉም ሰላምን በጋራ ሊንከባከቡት ያስፈልጋል። ምክንያቱም ፖሊስ ፖሊስ ብቻውን ሰላም ማምጣት አይችልም። መንግስት ብቻውን ሰላም ማምጣት አይችልም። የሃይማኖት አባቶችም ብቻቸውን ሰላም ማምጣት አይችሉም። ሰላም ሊመጣ የሚችለው ሁሉም በጋራ ተባብሮ በአንድ ላይ ተገምደን መስራት፣ በአንድ ላይ ተደምረን መስራት፣ በአንድ ላይ ተባብረን መስራት ስንችል ነውና ሰላም የሁሉም ድርሻ ነው። የሚማሩበት ወጣቶች የሚዳሩበት የሚኳሉበት፣ የደስታ ሀገር፣ የበረከት ሀገር እንድትሆን እንፈልጋለን። አምላካችን እዚያ የጸሎታችን ይስማል። መንፈሳዊ ስርዓትም ሆነ ማህበራዊ ጉዳያችን ስርዓት እንዲኖረው ሰላማችን ለማምጣት ብዙ ስራዎችን መከወን እንደሚገባ ጥሪ ቀርበዋል። ለብርሃነ መስቀሉ በሰላም አደረሳችሁ። ፈለግ ፈለግ አድርገን አግኝተናታል። ዘልዬ መኪና ውስጥ ጭልጋ ስደርስ እኔ ጭልጋ ደረስኩ፣ ማሲንቆይ ግን ሸህዲ ነው ያለው እያ በለያ እያ በለያ እያ በለያ እያ በለያ አወጠወጤው ወፈሬው በዛ ማነው ደፋሩ አንችን ቢነካ ማታ ነው ተሰባስቦ ደመራው ተደምሮ ይከበራል። ጉዴናናናናና ጎንደር ሲወደ ሲዘከር ለመኖሩ ያው ታሪኩ ቅርሱ ነው ምስክሩ ሸጋው ናናና ጉዴናናና ሰራውኝ ቀና ብል ወጣ እቤቴ ነበር ቁጭ የምለው በምን አይነት አይን ነበር የምታዩ፣ አልተረፈም ሴቱ ከራሴ ጀምሮ ምኑ ሊዘለቅ ነው በጋራ ተፈቅሮ፣ ተውኝ ተውኝ ተውኝ ተውኝ። ለመላው ላይ የክርስትና እምነት ተከታዮች ለመስቀል በዓል እንኳን አደረሳችሁ። ውጭ ሀገር ቢሄዱ ነጭ ጤፍ አይገኝ፣ አውሮፓ ቢገቡ ነጭ ጤፍ አይገኝ፣ ለምለሟን ኢትዮጵያ ካንቺ በፊት ያደርገ። መልካም የመስቀል በዓል ለመላው ኢትዮጵያውያን እንመኛለን። ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ትኩረቱን በመስቀል ደመራ በዓል አከባበር ዙሪያ ያደረገው የእለቱ ዜናችን በተከታታችሁት መልኩ ተጠናቋል። ስለ አብሮነታችሁ እናመሰግናለን። መልካም በዓል ይሆንላችሁ።